ዳቆን ፈለጋ አትናቲዎስ ከኔ ጋር ከታላቁ ፓስተር ሶፎንያስ ሞላልኝ ጋር ቤተኛውም አይነት ጉዳይ ለመነጋገርና ጋር ግጥሚያ ማድረግ የምትፈልግ ከሆነ ጥሪ አቅርቤ ከዛሬ ቀን ጀምሮ አንድ ብለቁጥራት ወደ ኦርቶዶክስ ወደ ቤቱ ተመለሰ የሚል ቪዲ ዛሬ ጠዋት ሳይ ለጠላ አልብሶ ደምረው ደነገጡ። ለምን ትደነግጣለህ? ምን አስደነገጠ? ብመለስም ኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተክርስቲያኔ ነኝ። ምንም የተለየ ነገር የለውም። እኛ ጉዳዩ ወልንገር የሰው ልጅ መቀየር ያለበት ተቋም ሳይሆን ህይወት ነው። በጨለማ ከነበረ ወደ ብርሃን መምጣት አለበት እንጂ ተቋም ስለቀየር ካትድንም አትሞትም። እኔም እሱ ጋ ነው። ቶፊ ሶፊ እንዴት ተቋም ይቀይራል? እኛ እንግዲህ አባታችን እያልን ዳድ እያልን ነው በቃ አሁን ሌላ ዳድ ልንፈልግ ነው እያልን እኮ ጨነቀን። ለዛ ብ አትድከም፣ እኔ የሄድኩበት አብረት ሄዳለ እንጂ ዳድ በመፈለግማ ዘመን አያልቅም። ሂድ እንደዛ ከሆነ ጥሩ ነው። አዎ እና ጀምረው በጣም ተስማምቶታል። አዳማ ስሰማ የመድኃኒዓለም ጠበልን ነው ጠዋት ጠዋት የሚጠጡት አሉ። ለዛ ነው እንደዚህ የተስማማው። እኮ በጣም ምርጥ ነው። ታዲያ ለዚህ እኮ ነው መጽሐፍ ቅዱስ ሲናገር እኮ እነዛ ሶስቱ ወጣቶች እኮ የንጉሱን ጮማና ቆሎ የንጉሱን ጮማና ጠጅ ከበሉት ይልቅ ቆሎ የቆጡ የቆረጠሙት እኮ ወጣቶች አስር እጥፍ እኮ አማረባ ይችላል። ስለዚህ ደምረው በሶ ከሚጠጣው ቡላ ከሚበላው ቢያምርበት በቃ ጸበል ጠጥቶ ነው ማለት ነው። ስለዚህ ቀጥል ቢጠጣ እንችግዳል በጣም አይ፣ ሊበረ እንትን ውበቱን አይቼ ነው ተስማምቶታል ለማለት ነው። እሺ አንተ ግን በጣም ደስ ይላል ይሄን አስበህ ማክበር በአምስት አመት ከባድ እኮ ነው ታውቃለህ መለየት ነው ሚከብደው ኖ ኖ የቁንድዱ በዚህ አጋጣሚ ዳድ ያለህበትን ብታሳውቀን እግዚአብሔር ከዚህ መከራ ስለገላገለ እኛም ኬክ አምጥተን ብትቆርስ ደስ ይለናል በእውነት በአካል በአካል እኔ እውነት ለመናገር ሰው ሊያገኘኝ አይችልም። ራቅ ብያለሁ። ለምን አሁን ራስን አንተ መንፈስ እናቃለን። በእውነት እኔ በጣም የሚደንቀኝ ነገር ኢትዮጵያን ኤርትራውያንን በጣም ለመወዳችሁ፣ ማከብራችሁ፣ ማከብራቹ ምንድነው? አንድ ነገር ልበላችሁ ልበላችሁ የሚጠቅማችሁ በሕይወታችሁ የሚጠቅማችሁ አንዴ ከታጅ ፈለገ ፓስተር ሶፊን አትፍራው እያላችሁ ጻፉልኝ። ፈለገ ዳቆም ፈለገ ለዲቤት የሚፈልገኝ ከሆነ በዚህ ሀያ ቀንና አንድ ወር ውስጥ ይምጣ ጥሪውን አቀርብለታለሁ። ይሄው በግልጽ እንግዲህ አራት መቶ አምስት መቶ ሰው ባለበት እየተናገርኩ ነው። ቆይ በትልቁ አድርጌ ልናገር በትልቁ አድርጌ ስለሚፈራኝ ማለት ለምን እንደፈራኝ አላቅም ወንድማችን ፈለገ ወይም ፈለገ ዲያቆን ፈለገ ከእኔ ጋር በማንኛውም አይነት ጉዳይ ላይ ለመነጋገር አሁን ለጊዜው ስለማልችል በዚህ ሀያ ቀንና አንድ ወር ስለማልችል፣ በምትፈልገው ቀን በየትኛውም ቀን አመቻችተ በዚህ አንድ ወር ባለው ገደብ ውስጥ በአስራ አምስት ቀን ሊሆን ይችላል፣ ወር ውስጥ ሀያ ቀን ሊሆን ይችላል፣ በተለያየ ጉዳይ መጽሐፎችንም አገላብጠ አባቶችንም ጠይቀ ለምጠይቅ ጥያቄዎች መልስ ለመስጠት ፍቃደኛ ከሆንክና መምጣት የምትፈልግ ከሆነ፣ ከታች ፓስተር ሶፊ ተጽዕኖ ፈጣሪ ሶፊ ተጽዕኖ ፈጣሪ እያላችሁ ጻፉ። የዚህን ሰው ስም እዚህ እንዳጽፉ ምንድን ነው ሶፊ ተጽዕኖ ፈጣሪ ያላችሁ ጻፉ። ሶፊ ነው እኮ የተባለው። ፈለገ ነው የሚለው እንዳለ እናችሁ ነው። ሶፊ ነው እኮ ያለው። ሶፊ ሰላም ነው። ተሳስተው ነው ያስተካክላል። ተሳስተኝ በምናም ባል ነገር አትጻፉ ያለው። የሚፈልገኝ ከሆነ ፌስ ቱ ፌስ ከኔ ጋር ምን ፈለግ ነው፣ በቃ ከኔ ጋር ይምጣ፣ ፌስ ቱ ፌስ። በቃ ሶፊ ተጽዕኖ ፈጣሪ ያላቸውኒያስ ሞድናልኝ በሉ ስትባሉ ፈለገ አትናቴዎስ ትላላችሁ። ተዉ እንጂ እንዴ፣ ተዉ ፈለገ አትናቴዎስ ነው የሚሉት እነሱ። ምን ማለታቸው ነው? አይደለም እንደዛ የሚል እስካሁን አንድም አላየሁም። ይኸው ሶፊ ተጽዕኖ ፈጣሪ ሶፊ ተጽዕኖ ፈጣሪ ነው። ተባረኩ፣ ተባረኩ። ፈለገ አትናቴዎስ ተጽዕኖ ተፈጠረበት ሶፊ የኢትዮጵያ ተጽዕኖ ፈጣሪ እያለ ነው። ስለዚህ አንድ የመልእክት ላስተላልፍለት። እንደሚፈራኝ አውቃለሁ ልክ እኔን ሲያ ደንግጦ እንደሚጠፋ አውቃለሁ። አሁን ግን ታዛቢ ባለበት ከኔ ጋር በዚህ 15 ቀንና 20 ቀን በአንድ ወር ውስጥ ግጥሚያ ከኔ ጋር ማድረግ የሚፈልግ ከሆነ ይምጣ፣ ፍቃደኛ ነኝ። ከዛ በዛ ላይ ደግሞ እስቲ የቱኛው ማነው ሰጪ፣ ማነው ሰጪ? ስሙን አትጻፉ እዚህ ገና እኔን ሲያ ደንግጦ ነው የሚወጣው አውቃለሁ ደንግጦ ነው የሚወጣው፣ ገና ሲያየኝ እኔን። ስለዚህ ወንድማችን ልል ነበረ፣ ቆይ አንዴ ወንድማችን ልል ነበረ። ወንድሜ አይደለም ለኔ፣ ወንድሜ አይደለም ወንድማችን ፈለገ ልል ነበር። ከኔ ጋር ምንም ወንድምነት የለውም እሱ። በቃ እንደ አንድ ኢትዮጵያዊ አከብረዋለሁ፣ አለቀ። እንደ አንድ ኢትዮጵያዊ ሰው በቃ አለቀ እኮ። ከዛ በተረፈ ምንም አይደለም። እዚህ ጋር እኔ ጋር መታችሁ ተጽዕኖ ፈጣሪ ምናምን ብላችሁ ምጽፉ ሰዎች ብሎክ ነው ማረጋችሁ። ከዚህ በኋላ ብሎክ ነው ማረጋችሁ። ዳቆን ፈለገ አትናቴዎስ ብሎክ አርጓቸው። ዳቆን ፈለገ አትናቴዎስ ከኔ ጋር ከታላቁ ፓስተር ሶፎንያስ ሞላልኝ ጋር በየትኛውም አይነት ጉዳይ ለመነጋገርና ከኔ ጋር ግጥሚያ ማድረግ የምትፈልግ ከሆነ ጥሪ አቅርብ ላለሁ። ከዛሬ ቀን ጀምሮ አንድ ብለ ቁጠራት፣ እና በአካል ደግሞ ላገኘ እፈልጋለሁ። በአካል ተገናኝተን እንነጋገራለን። አንተ እኔን በአካል ለማግኘት ከደፈርክ የኢትዮጵያ 200 ሺህ ብር ሰጣለሁ። እኔን በአካል ከኔ ጋር መተ በአካል ከተገናኘ የኢትዮጵያ 200 ሺህ ብር ሰጣለሁ። አንደኛ አችልም። እኔ ጋር ያለው ፕሬዘንስ አያስቀምጥህም። እንኳን በአካል መተ ልታገኝ ቀርቶ እንኳን በአካል መጥተህ ልታገኝ ቀርቶ በዚህ በሶሻል ሚዲያ እንኳን ስታየኝ እንዴት እንደምሮጥ ታውቀዋለህ። ታውቀዋለህ። ታውቀዋለህ እንዴት እንደምሮጥ እንዴት እንደምትሮጥ ታውቃለህ። ለራስ አይዞ፣ ምንድን ነው እኔን አይዞ የምትለኝ? ዳ ስሜት አያቱ በቃ። ዳ ስሜት አያቱ ሶሪ። አይዞ ስትል ምንድን ነው? አይዞ ምንድን ነው አይዞ? አይዞ ይላል ይባላል እንዴ? ምንድነው ጉራ ከረዩ የምትለው? ነገርኩ። ይሄንን የናንተ ተጽዕኖ ፈጣሪ ነው እያላችሁ ሶፎንያስ እንደ ደንበል ከፍ ያደረጋችሁትን ሰው ከኔ ጋ ይምጣና ይነጋገር። ፌስ ቱ ፌስ ምንድነ ሶፊዬ እንትን እኮ ደንበል፣ አሁን እኮ እንትን ብሏል። ምንድን ነው ከበሮ ይመታል፣ እኛ አልክ። አሁን የንግድ ባንኩ ሕንጻ ነው የተለቀው ከደንበል። ከበሮ ይመታል፣ እኛ አልክ። ምነው እዚህ ጋር አትጻፉ፣ ፈለገ ብላችሁ አትጻፉ፣ እዚህ ውስጥ ረፉ ብያለሁ። ጭንቅላት የሚያምነው ምንድን ነው? አይምሮ ልክ አይደለም እንዴ? አትጻፉ እዚህ ውስጥ ብያለሁ። ፈለገኩ ምን እኮ ማስተዳደር እኮ ምችል እኮ ነው እኮ ተሰብሰቡና አገሮና አስተዳድረን በሉታል። አንተ ምን ዛሬ ተነሳብህ? ተሰብሰቡና አገሩንና አስተዳድረን በሉት። አልፎ ኬኩ ምን አስበህ ነው? ሶፊ እኮ የራሱ የራሱ ግዛት ያለው ሰው ነው እንዴ እየተዋወቅን እንጂ የራሱ ግዛት ያለው ሰው ብዙ ልጆች ያሉት የራሱ ግዛት ያለው ሰው እንዴት ያለው ባለፈው ደርሶ ምንም ግዛት የለውም ዝም

እና የእኔ ልጆች ናቸው። አሁን የኬኩ ችግር ምን መሰለህ፣ ከፊት ፈለገ የሚለውን ነው የምታነበው ከኋላ አረ ማንንም አይሰማችሁ፣ እንበናት በቃ አሁን በዚህ አጋጣሚ ማንንም አይሰማችሁ ሰው ትሆናላችሁ። እዚህ ያላችሁ ዳር ነው፣ ውጪም ውስጥ የሚያላችሁት። እንግዲህ ከኔ ጋር በየትኛውም አይነት ሁኔታ ግጥና ማረግ የሚፈልግ ከሆነ ለአንድ ወር ድርጅቱ ከዛሬ ቀን ጀምሮ ቀን ይቁጠር፣ ቀን ይቁጠር። ከዛሬ ቀን ጀምሮ መጀመሪያ ከኔ ጋር መጀመሪያ ከኔ ጋር ጂሚ ጓ ግታ መጀመሪያ ጂሚ ጓ በደም ዘለ ፈለጋ አጥቶ መጀመሪያ ከኛ ጋር ምና ሞከረንኛል አነ ሰነ ሰልተ መጀመሪያ ሞከረ እኛን መጀመሪያ ሞከረስቲ ወደርኩ ካንዴ ሙለት ግዜ ካንዴ ብላዚ መጀመሪያ ዳ ከኔ ጋር ግታ መኝ ካንዴ ሙለት ግዜ ከንቁቶ ሄዷል አሁን ግን ለመጨረሻ አይደል ሰጠዋሉ አኔን ግታ ሶፎንያስ የተናገርኩ ነው አስረግቼ ነው የምነግርህ። መጀመሪያ ከኔ ጋና ሲንጋጠም አረ ወንድማችን ይኸው እንዳለ የኔ ልጆች ናት አምሮባል። ደሞ ይኸውልህ የኔ ልጆች የሆናችሁ የኔ ልጆች የሆናችሁ ሰዎች ሶፊ ሶፊ እያላችሁ የልብ ቅርጽ እያደረጋችሁ ድርድሩት። አንዴ ሶፊ የልብ ቅርጽ፣ ሶፊ የልብ ቅርጽ፣ ፓስተር ሶፊ፣ ፓስተር ፓስተር ሶፊ ታላቅ ሰው ታላቅ ሰው እንደት ነህ? ታላቅ ሰው ትችላለህ፣ ትችላለህ። ተፈጽሞላል። ቴንኪው ይኸው መጡ። ይኸው ይኸው አንተ ትችላለህ፣ ትችላለህ፣ ትችላለህ። ይኸው መጡ። ኬኩ ግን ተጠንቀቅ፣ እራስህን ጠብቅ። ችግር ይደርስብሃል በኋላ ሶሻል ሚዲያ ትጠላለህ ከተራራ ጋር እየተጋጨ ስለሆነ በኋላ፣ ሶሻል ሚዲያ ስልክን ሁሉ ተወረውሯል። ማይ ስክሪኑን ማየት አቅቶ ማለት ነው ተወረውሯል በኋላ።